ንጉሥ ሰሎሞን የሰው ልጅ በጥጋብ ሲኖር ፈጣሪው እግዚአብሔርንም እንኳን እንደሚረሳ የጠገበች ነፍስ የማር ወለላ ትረግጣለች እያለ የጥበብን ቃል ተናገረ። ለፈቃድ መገዛትና ሆዳምነት ጠቢቡ እንደተናገረ ተናገረ በቅዱሳት መጻሕፍት ውስጥ ተደጋግሞ እንዲሁም በሊቃውን ታበው ተገልጧል። ቅዱስ ዮሐንስ አፈወርቅ የዮሐንስ ወንጌልን በተረጎመበት 45ኛ ድርሳኑ ላይ ሆዳምነት የሰው ልጆችን ወደ ዲያብሎስ መንገድ የሚወስድ የጥፋት ሁሉ መጀመሪያ እንደሆነ ይነግረናል። ከሆዳምነት በላይ የከፋና አዋራጅ ምንም ነገር የለም። አእምሮን ያፈዛል፣ ነፍስንም በጠፊ ሐሳብ ያስራል። የያዛቸውንም ሰዎች አውሮ እንዳያዩ ያግዳቸዋል። ይህን ያክል አስከፊ ከሆነው ከዚህ የፈቃድ እስር ሰው ይላቀቅ ዘንድ በተፈጥሮ የተሰጠውን ነፃነትም ወደ ራሱ ይመልስ ዘንድ የድኅነት በር የሆነችው ቅድስት ቤተ ክርስቲያን ክርስቶስን ከምንመስልባቸው ምግባራት ጨምራ ጾምን እንደ መድኃኒት ታቀርባለች። ጾም የሥርዓተ አምልኮዋ አንድ አካል አድርገው ሥርዓት ሠርታና አዘጋጅታ ለአማንያኑ ታስተምራለች። ያለንበት ጊዜም አብይ ጾም በመሆኑ በዚህ ቪዲዮ ጾም ስንል ምን ማለታችን ነው? ዓላማውስ ምንድን ነው? ስንጾምስ ምን ማድረግ ይገባናል? የሚሉ ጉዳዮችን ለማየት እንሞክራለን። ቤተክርስቲያናችን እንደ ስርዓተ ቤተክርስቲያን ምንጭ የምትጠቀመው ፍትሐ ነገሥት ላይ ጾምን እንደ አንድ ርዕስ አድርጎ ያነሳል። ጾምን ሲተረጎመውም ጾምስ በሕግ ውስጥ በታወቀው ጊዜ ሰው ከምግብ መከልከል በደሉን ለማስተሰረይ ዋጋውን ለማብዛት እርሱን ወዶ ሕጉን ለሠራለት እየታዘዘ የፈቲውን ወይንም የሥጋውን ኃይል ያደክም ዘንድ ለነባቢት ነፍሱም ትታዘዝ ዘንድ ነው በማለት የጾምን ምስጢር ያብራራል። በዚህ የጾም ትርጉም ውስጥ የጾምን ትርጉም ስናስብ መያዝ ያለብንን ሁለት ሐሳቦች በጎላና በተረዳ ነገር እንድናይ ይጋብዘናል። የመጀመሪያው ከሰውነት ፈቃዳት ዋነኛው የሆነውን መብልን በታወቀ ሰዓት ወይንም በተወሰነ ጊዜ መከልከልን ነው። ይህም መሠረታዊው የጾም ትርጉም ሲሆን በብሉይ ኪዳንም ይሁን በሐዲስ ኪዳን በአምልኮተ እግዚአብሔር የኖሩ አበው ይህንን ይዘው ወቅትና ጊዜ ለይተው ከምግብና ከሚያሰክር መጠጥ፣ በሥጋ ላይ ምቾት ሊያመጣ ከሚችል ከማንኛውም ዓይነት መባልዕት ይከለከሉ ነበር። ሁለተኛው በዚያው በፍትሐ ነገሥት የጾም ትርጉም እርሱን ወዶ ሕጉን ለሠራለት እየታዘዘ የሚለው ውስጥም የምናገኘው ዕለት ዕለት የምናደርገውን ነው። ሰው ጾሙ ጾም የሚባለው ራስን በመግዛት ራስን እግዚአብሔር ለሰጠን ዓላማ በማስጠመድና ለእርሱም ፍቅር ራስን ጽሙድ በማድረግ መግለጥ ሲቻል ነው። ይህ የጾም መዳረሻ ትርጉሙም ነው። ሰው ጾምን የእውነት ጾም የሚባለው ሕዋሳቱን ከኃጢአትና ከዚህ ዓለም ሐሳብ ማራቅና ከእነርሱም መጾም ሲጀምር ጭምር ነው። ቅዱስ ያሬድ ይጹም አይን የጹም ልሳን እዝነኒ፣ ይጹም አይን ክፉ ከማየት ይጹም አንደበትም ክፉ ከመናገር ጆሮም ክፉን ከመስማት ይጾም እያለ እንደሚዘምር አብረነው በሥርዓት አምልኮ የምንሳተፍ እኛ ክርስቲያኖችም በአይናችን ክፉ ከማየት በአፋችን ክፉ ከመናገር በጆሮቻችንም ክፉ ከመስማት እንታቀባለን። እነዚህ የጾም ትርጉሞች እንደ እንግዳ ደራሽ የተገኙ አይደሉም። እግዚአብሔር የሰውን ልጅ በገነት አክብሮ በፈጠረው ጊዜ የሠራለት ሕግ ነው። ይህም እንዴት ነው ቢሉ በንጉሥ ግብር በዚህ ዓለም ላይ ሾሞ በገነት ውስጥ ባኖረው ጊዜ በሚገዛው ዓለም ፍቅር ተታለው ሕይወት የሰጠውን ክብሩን እርሱን ፈጣሪውን እንዳይረሳ ከሕጉ ሁሉ ቀዳሚ አድርጎ የጾምን ትእዛዝ ሰጥቶታል። ቅዱስ ባሲሌዎስ ዘቂሳሪያ ይህ እግዚአብሔር የሰጠው የቀደመ ትእዛዝ አስቀድመን የተናገርናቸውን ከምግብ መከልከልና ራስን መግዛት እንደያዘ ጾም ሰው ከመሆን እኩል ዕድሜ ያለው ነው። በገነት ውስጥም የተሰጠ ነው። አዳም ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ ተብሎ የተቀበለው የመጀመሪያው ትእዛዝም ይህ ነው። አትብላ በማለት ጾምና ራስን መግዛትን ሰጠው እያለ ያብራራልናል። ጾም በራሱ የመጨረሻ ግብ አይደለም። ጾመኛ ነኝ ለማለትም የምናደርገው ግብር አይደለም። ይህን የፈሪሳውያንን ግብር ጌታ ተቃውሞታልና። የምንጾመው ሰውነታችንን ለመጉዳትም አይደለም እግዚአብሔር የእኛ ሰውነት መጎዳት የሚያስደስተው አምላክ አይደለምና። ከሁሉ በላይ የከፋው ደግሞ በዘመናችን ሳይንስም እኮ ጾም ለሰውነት ለአእምሮ መልካም ነው ብሏል ብሎ የጾምን ዓላማ አጣመን እንድንረዳ የሚያደርግ ብሂል በአንዳንዶች ሰዎች ዘንድ ሲስተዋል እናያለን። እኛ ግን የምንጾመው ለእነዚህ ሁሉ ምክንያት አይደለም ሳይንስ ጾም እንዲህ ነው ወይንም እንዲያ ነው ስላለ ሊሆንም አይገባም። ጾም መሰረቱ መንፈሳዊነት ነው። እግዚአብሔር ጾምን ለቤተ ክርስቲያን የሰጠባቸው መሰረታዊ ምክንያቶች አሉ። ከነዚህም አንደኛው የፈቲው ኃይልን ለማድከም ወይንም ሥጋዊ ፈቃዳችንን ለመግዛት ነው። ሰውነታችን ይህንን ዓለምና በውስጧ ያሉ ነገሮችን የሚገነዘብበትና የሚያስተውልበት የስሜት ህዋሳት አሉት። ሰው በእነዚህ ህዋሳቱ እውነተኛውን እግዚአብሔር በፍጥረት ውስጥ ያስቀመጠውን የእርሱን ሀሳብ እንዲረዳበት ነበር የሰጠው። የሰው ልጅ ግን በራሱ ሀሳብና ፈቃድ እነዚህን ተፈጥሯዊ ፍላጎቶችና ህዋሳት ለተፈጠሩበት ዓላማ ከመጠቀም ይልቅ ከእነዚህ ዓለም ውጪ ሌላ ምንም እንደሌለ በማሰብ ለዓለማዊ ፍላጎቶቹ ራሱን ባሪያ አድርጎላቸው ይገኛል። እነዚህን ስጦታዎቻችንን ማለትም ሕዋሳቶቻችንን እግዚአብሔርን ለማመስገኛና ወደ እርሱም ለማደጊያ አደርጎ ከመጠቀም ይልቅ የዓለምን ቁሳዊ ጥቅም ብቻ የምናጋብስበት መንገድ አድርገን ተቀምጠናል። ይህንን ባሪያ አድርጎ ያስቀረነን ፈትውን ለማድከም እግዚአብሔር የሰጠንን የመምረጥ ነፃነት ወደ ራሳችን ዳግም እንድንመልስ የምንወደውን ነገር ምግብን በፈቃድ እንቢ በማለት ከእንስሳትም ከፍ ያለን እንድንሆን ጾምን እንጾማለን። ምግብን በፈቃድ እንቢ በማለት ውስጥ ስሜቶቻችንን እንቢ ማለትን እንለማመዳለንና፣ ሌላኛው መልካም መንፈሳዊ ግብርን ገንዘብ ለማድረግ ነው። ጾም በመታዘዝ ውስጥ የሚፈጸም ግብር ስለሆነም፣ በጾም ጊዜ የምንይዘው ዓላማችን እግዚአብሔር እንድናደርግ ያዘዘንን ተያያዥ ምግባራት እንድንይዝ ያደርገናል። ለዚህም ነው መንፈሳዊ ልምምድ በጾም ወቅት የግድና አይቀሬ ሆኖ የሚታዘዘው። ጿሚው ሰው ራስን በመግዛት ውስጥ በሌላ ጊዜ አልቻል ያሉትን መንፈሳዊ ምግባራት ጸሎት፣ ምጽዋት፣ ትሕትና በዓለማዊ ሀሳብ ራሱን ባቀበ ጊዜ ለማድረግ ይበልጥ ቀላል ይሆንለታል። የሚጾም ሰው ይበልጥ ወደ እነኚህ ምግባራት ይሳባል። ለዚህም ነው ቅዱስ ያሬድ "ጾም ታላቅ ጠቀሜታ አላት። ነፍሳቸውን ከኃጢአት ነጻ ታወጣለች። ለወጣቶችም እርጋታንና ራስን መግዛትን ታስተምራቸዋለች። ይህች ጾም ቅድስት ናት። ሰላምን ታፈራለች። ለሚያደርጋት ሰውም ደስታን ትሰጠዋለች።" በማለት የሚናገረው ጾም ለስጋም ሆነ ለነፍስም መድኃኒት ነውና ልንጾም ይገባል። ይቆየን። ወስባት ለእግዚአብሔር።